ያው ዛሬ እንግዲህ ጎን ለጎን የታዲያስ አዲስ ልዩ የመዝናኛ ዝግጅት አለ። የብዙዎቹ ወሬ ዛሬ ኢትዮጵያ ብሔራዊ ቡድን እንግዲህ ከግብጻቸው ጋር ትላንት ተጫውቶ ነበረ። ከጨዋታ በኋላ በተለይ ያስቻለው ብዙ መነጋገሪያ ሆኗል። እንግዲህ ፎቶሾፕ የተደረገ እስኪ አስቻለው ጋር እንደውልና ያው እዛው ስላለ የብዙዎች ጥያቄ ስለሆነ ነው ምንድን ነው እያሉ ነውና? ሶሊ እንዲህ እየተኛች እነ ሄሎ፣ ጤና ይስጥልኝ። ሄሎ ሄሎ፣ አስቹ እንዴት ነህ? ሰላም ነው ወይ? አሎ እግዚአብሔር ይመስገን። እንዴት ነው ሴፍሻል? አለን ይመስገን አምላክ። ለመቅዶኒያ ገቢ ማሰባሰቢያ ጎን ለጎን የመረጃ የመዝናኛ ፕሮግራም ላይ ነው ያለው። ዛሬ ቀኑን ሙሉ ብዙዎች እንደው ደውልለት ስላሉ እንደወልኩልህ። ያላችሁት እዛው ሞሮኮ ሞሮኮ ነው ያላችሁት አስቹ? አዎ፣ አዎ ሞሮኮ ነው ያለ ነው። ያው እንግዲህ ስልክ ላይ ብዙ ነገሮችን ታያለህ ብዬ አስባለሁ። ሌሊቱን ጨዋታውን ሙሉ እያየሁት፣ በነገራችን ላይ ስላሳያችሁት ጥረት እናመሰግናለን። መጀመሪያ ምስጋና ያስፈልጋል። አዎ። በመቀጠል ግን ምናልባት ከየት እንደመጣ አላወቅኩም። የኔን ቦርጭ አንተ ላይ አድርገው ፎቶ አይቻለው እና ቦርጬን ሳታስፈቅድ ለምንድን ነው የወሰድከው? ስማ እኔ በጣም የገረመኝ አስተያየት በዚህ አይነት ቤንች ላይ ዲጄ ፋትሶ አለ ይላል። በጣም ትንሽ ለየት ያለ ስነ ፋትሱ ሁሉ አጥቂ ነው ምናምን ይላሉና ምንድነው ግን መነሻው ማለት ምንድን ነው እኔ ሳየው እንደዚህ አይነት ተክለ ሰውነት አላየሁም። ግን እንደው የሚያስታውሰኝ የሮቤልን ዘመን ነው፣ ያኔ ለኦሎምፒክ ለዋና የሄደውን። አዎ፣ እና ምንድን ነው መነሻው? ማነውስ ነውስ ይህን ያደረገው? ምናልባት መረጃ አለ ያው መነሻውን አላውቀውም እኔም ያው ማን እንዳደረገም በትክክል የማውቀው ነገር የለም ግን አንድ ሁለት ሰዎች ናቸው የጀመሩት እና ያንን በማድረግ ያው መቀባበል ጀመረ ሰው። ሰውም አንዳንዴ በሚዲያ የሚያዩ ነገር እውነት እየመሰለው መጣና ሰው ላይም በጣም ኮንፊውዥን ፈጥሮ ነበረ ይሄ ነገር እና ማን እንዳደረገ እኔም አላውቀውም። ደጋፊም ሊሆን ይችላል። አሁን እኮ አስቸጋሪ ነው ብ ስልክ የያዘ ሁሉ ተነስቶ ይጽፋል ምናምን ና ኔትወርክ ችግር ነው ይህንን ሞሮኮ ሞሮኮ ግን ሞሮኮ ኔትወርክ የለም ሎ አስቻለው ስልክ የያዘ ሁሉ ብለን ያቆምከው እሺ ይቀጥል ስልክ የያዘ ሁሉ ሁሉን ነገር አቀናብሮ ማድረግ የሚችልበት ጊዜ ስለሆነ ትንሽ አስቸጋሪ ነው እና እንደዛ የተደረገ በፎቶሾፕ የተሰራ ነገር ነው። ትክክለኛው ፎቶ አለ። ትላንት ከጌሙ በፊት የተነሳውት እንደ ካፒቴን ያው ቆመን ከሳላጋ የተነሳ ነውን ፎቶ ነው። እንደዛ ሰርተው የለቀቁት። ስለዚህ ምስክርም ምስክር የሚያስፈልገው ነገር አይደለም። ግን በዚህን ኢንቴንሽን ምን ታስበው እንደሆነ ባህል አቅም ያው እንደዚህ አድርገውታል። ማን ዳረገ ግን የማውቀው ነገር የለም እኔ ግን ባለቤቱ ያሞ ያቀለለውን አሞሌ የሚባል አባባል አለ ማለት ምንም እንከም ቢኖር ችግሮች ቢኖርብን ዋጥ አድርጎ ቀጣይ ጨዋታዎች አሉ ነገ ተስፋ አለ ድል የምንፈልግ ከሆነ ዋንጫ የምንፈልግ ከሆነ ሁሉም አራሚ ሁሉም ተናጋሪ ከሚሆን ጉዳዩን ለባለሙያ መተው ለምን አልተፈለገም ሰድቦ ለሰዳቢ መስጠትስ ለምን አስፈለገ? አልገባኝ። ማለት አስተያየት መስጠት ጥሩ ነው፣ ነገሮችን ለማስተካከል ይረዳል። ግን ከዛ አልፎ ሰብእናን የሚነካ ነገር ሲሆን ግን ትንሽ አስቸጋሪ ነው። እንዴት ነው ግን ማለት ያው እኔ እንኳን ሀያ ዓመት የመሰደብ ልምድ ስላለኝ ድንገት ምናልባት በአድናቆት ውስጥ ስለኖርክ ዛሬ እንዴት አሳለፍካት? አረ እኔ እንደዚህ አይነት ነገር ያው ሙገሳውንም ስድቡንም እናውቀዋለን። በነበር ባለንበት የእግር ኳስ ህይወት ውስጥ ትችትም ነቀፋም ይኖራል እና ሙገሳውም እንዳሉ ትችት ይኖራል ብለን እናስባለን። ለዛ ምንምም የፈጠረብኝ ነገር የለም። እንደዚያ ያው እውነታውን የምታውቀው አንተን ስቲል እንግዲህ አስብ በጌሙ ላይ በጨዋታው ጥሩ ፐርፎርም አድርጌ መሐመድ ሳለን የሚያል የሊጉ የኢትዮጵያ፣ ማነው የእንግሊዝ ፕሪሚየር ሊግ አድጊ ማሊያውን ብዙ ሰው ሲጠይቁት፣ ማሊያውን የምሰጠው ለዲፌንደሩ ነው ብሎ በጨዋታው አድናቆቱን ገልጾ ሉ ማሊያውን አውልቆ ሉ የሰጠው ለእኔ ነው። እንግዲህ አስብ እና ቦከር አሉ እነ ከሪም ሄደው እየጠየቁት ነበረ። ማሊያውን ሲጠይቁት፣ አይ ለሱ ነው የምሰጠው ጉድ ዲፌንደር ምናምን ብሎ አድናቆቱን ገልጾ ሉ ማሊያውን ሰጥቶ ነው የወጣሁት። በጨዋታው ጥሩ ጊዜ ነው ያሳለፍኩት እና ያው እንግዲህ ወይ ጨዋታው ላይ ከንም ስላቱ የሚተቹበት ነገር ስላቱ ይህንን ነገር አቀነባብረውት ሊሰሩ ቻሉ እንጂ በፐርፎርማንስ ቢሆን ትቀበለዋል፣ እንዲህ አይነት ነገር ግን አንተ ስለምታውቀው ፎቶሾፕ መሆኑን ስለማቀው እኔ ግለሰቡ ነው የሚያውቀው አብረውኝ ያሉ ሰዎች ነው የሚያውቁት እና በቅርብ ያሉ ሰዎች ስለሚረዱት እኔ ላይ ምንም የፈጠረው ነገር የለም። ምንምም አይፈጥርም እንደዚህ አይነት ነገር ብዬ ነው የማስበው። ምናልባት ከዚህ ዜና ጋር አንድ ላይ አያይዘ እንድናቀርበው አሁን ከመኝታ ቤትህ የሆድህን ፓርት ፎቶ አንስተ ልትልክልኝ ትችላለህ? እችላለሁ። የሱንም ኳስ የሚያቅሰው አሁን አስቻለውን የኢትዮጵያ እግር ኳስ በጣም ስለምከታተል አስቻለውን ከጊዮርጊስ እስከ መቻል አሁን ድረስ ይከታተለዋል እና ትናንትና ጨዋታውን ይቻለ ባለማሸነፋችን ከኛ ይበልጥ እነሱ እንደሚበሳጨው አውቃለሁ። እኛ እንደ ደጋፊ ነው የምናስበውና ኳስ የሚያቅሰው ባስቻለው ፎቶሾፕ ይሸወዳል ብዬ አላስብም። ማንም ኳስ የማያቅሰው ምናልባት ነው እንጂ አስቹ ኳስ የሚያቅሰው አስቻለው እንደዚህ ነው ብሎ ሊሸወድ እንደማይችል ግልጽ ነው። እና እኛ ሁሌ በየሳምንቱ አዳማም፣ ድሬዳዋም አሁን እንኳን ሊጉ እየተከናወነ መተን ጨዋታችሁን ስለምናይ በየተለያዩ ቦታዎችም ልብ ስለምንላችሁ የማያቅሰው ይሸወዳል ብዬ አስባለሁ እንጂ አስቻለው በእነዚህ አይነት የሰውነት ቅርጽ ላይ ነው ያለው የሚለው እኔን አሁን ኳስ የሚወድን ሰው ኳስን የሚያቅሰው አይሸውድም ብዬ አምናለሁኝ። እኔ ምናልባት ያው አስቹ ባለፈው ዜናውን ሰርቼው ነበረ የሚገርም ሬስቶራንት

ሲያልፍ ሲያገድም ሁሉም ሰው ስለሚያጎርሰው ነው። ብዙ ሰን ነበረ በጣም ሚገርም ነበረ። ግን ልክ ትልቁን የካፕቴን የዚህ ቡድን በአንተ ላይ መሳለቅ እውነቱን ለመናገር በቃ እኔ በተዘዋወሪ ራሳችን ላይ እንዳሾፍን ነው ማስበው። ችግሮቻችንን የመሸፍን አሁን ይህንን የግብፅ ሚዲያዎች ወይ ደግሞ ሌሎችም እንዲቀባበሉታል እና በዚህ ደረጃ እንደማንከባበር ማወቃቸው በራሱ ለምሳሌ ክለቡን መተቸት እንዲህ ቢያደርግ ኖሮ ማለት እንደ ቲም እያንዳንዱ ተጫዋች እንደች በቃ ቴክኒካሊ በመረጃ መተቸት ደስ ይላል። ግን ደግሞ ሰባይ ነገሩ የቲክቶኩ፣ የፌስቡኩ፣ የምናም ብሽሽቁንም ወደ ሌሎች ቦታ ውርድናቸዋል እና በዛውም ተከታይ ጨዋታ አላችሁ አይደል? አሁን አሁን ቀጣይ ሰኞ ዕለት አለ። አሁን ዛሬ ጅቡቲ ምን ታደርጋለህ መሰለህ? ጅቡቲ ላይ አግባና አስቹ ማሊያን አውልቀህ ቢጫመይ እኔ ኃላፊነቱን ወስዳለሁ። ሲክስፓክን አሳያችሁ። እቺ ሳም ባላገባ አይ ይሄማ፣ እንደምታሸልፉ አሳያቸው። ሞራልህን በጣም በዚህ ደረጃ ሆኖ ስላገኘሁት በጣም ደስ ብሎኛላችሁ። የብዙዎች ጥያቄ ነበረ፣ እንደው ደውልለት ስለተባልኩ ነው የደወልኩልህ። ባጠቃላይ ምን ማለት ትፈልጋለህ ከመሰነባበታችን በፊት? ያ በአጠቃላይ ማለት አንዳንዴ እንደ ሀገር ያለብን ችግር ነው። ያው እንዲህ አይነት ነቀፍ ሀገር ኳሳዊ ቢሆን ቅድም እንዳልከው እንቀበለዋለን እና ሰድቦ ለሰዳቢ ባንሰጣጥም የሚል ሀሳብ አለኝ እና በአንድ ጀንበር የሚመጣ ለውጥ አይደለም። ግብጽ እናውቀዋለን፣ ከዚህ በፊት በምን ያህል ደረጃ ሲያሸንፈን እንደነበር በሜዳችን አዲስ አበባ ሁሉ መጥቶ በታሪክም እንደምንሰማው አራት አምስት አግብቶ የሚሄድ ብሔራዊ ቡድን ነው። እንደምታውቁት የእንግሊዝ ፕሪሚየር ሊግ ተጫዋቾች ናቸው በአብዛኞቹ እና ያንን ተቋቁመን ጥሩ ጨዋታቸው ጨዋታውን ያየ ሰው እንግዲህ መመስከር ይችላል። ስለዚህ በዛ ችግር ውስጥ ሆነን ተሸንፈን ማበረታታት እንኳን ባይኖርባቸው መተቸት ቢኖርባቸው እንኳን እግር ኳሳዊ በሆነ መንገድ በሜዳ ላይ እንቅስቃሴ ቢሆን እንቀበለው ነበር እና እንዲህ አይነት ነገር ግን ያ እኔን የሚያሸማቅቅ አይደለም። እኔን የማውቀው ትክክለኛውን ነገር እና ያለኝን ነገር ስለማቅ፣ በጌሙ ላይ ምን አይነት ታይም እንዳሳለፍኩ ስለማቅ እኔን አይረብሸኝም። ግን ነገ ለሚያርጉ ተጫዋቾች ወደ ብሔራዊ ቡድን እንዳይመጡ የሚያደርግ ነው እና ለታዳጊዎች የማይሆን ነገር ስለሆነ ብሔራዊ ቡድን ከመጣ እንዲህ አይነት ነገር ነው ያለው የሚል እሳቢ ስለሚኖር በእንዲህ አይነት አልባል የሆነ ትችት ባይኖር ነገ ላይ ላለን እንኳን ያው ረጅም ጊዜ ከመጫወት አንጻር እንደዚህ አይነት ነገር ምንም የሚረብሸኝም አደለውም። እውነታውንም የማውቀው እኔ ስለሆን ነገ ለሚመጡ ታዳጊዎች ግን ስለማይሆን አንዳንዴ የምንሰጠውን የምንጽፈውን ትችት የግድ የእጅ ስልክ ስለያዝን ብቻ መጽሐፍ አዶቤ ሾፕ ሰርቶ በአዶቤ ምናምን መልቀቅ ሳይሆን ይህንን በጥሩ ነገር ብንቀይሩ ይሻላል። ለኔጌቲቭ ያሰብነውን በጥሩ መቀየር እንዲቀይሩት ነው ማስተላልፈው መልእክትና አመሰግናለሁ ነው የሚው። አንተ እያወራህ እንግዲህ የደረሰኝ ቴክስት ምንድን ነው? በአንተ ስም ሀብተ ማርያም የተባለ አድማጭ ይመስለኛል የአስር ሺህ ብር ልግስና ለመቅዶኒያ አበርክተዋል። ባለስ መልካም ውጤት ብለናል። ከጅቡቲው ድል በኋላ እንደዋወላለን። በእርግጠኝነት ያው እንግዲህ ለማንኛውም፣ አሁን ከመኝታ ቤት ፎቶ ፈልጋለሁ ራትሌሪንግ ስገባ ገብቼ እልክልሃለሁ። በቃ በቃ፣ እናመሰግናለን። ድል የኢትዮጵያ ብሔራ ቡድን እንወዳሃለን፣ በርቱልን። እናመሰግና እነ ሉላ ኳስ ስለማያዩ ላይክ ሳያደርጉ አይቀሩም። ላይ ካላረግሽም እንጂ ትንሽ ፎቶሾፕ ላይ ደግሞ ትንሽ። ስለዚህ አልተሸወድሽም። አንዳንዴ እንደ ማለት የሆኑ ነገሮች የተሻፈፍ የመጣው ነገር በጣም እየተንጋደደ መጣ መሰ ከመንሻፈፍ አልፎ ወደ ገዳዳነት ይሄ ደግሞ ለአዲሱ ትውልድ የሚሆንም አይደለም። መከባበርም ማውረስ ነው ያለብን። ስህተቶችን በስህተት ማረም ሳይሆን ካለ ስህተቱ ማለት ነው፣ በጨዋነት ማረም። አሁን ለምሳሌ ይህን ትችት ያየ ሰው ነገ እግር ኳስ ተጫውቼ የኢትዮጵያ ላኩራ ብሎ አይነሳ። ምክንያቱም ውለታዎች እንዳልሆነ ሲሆኑ ነው የሚያየው። እና መሰደብን መከበርን የሚፈልግ እንጂ መሰደብን የሚፈልግ ሰው የለም። ከዛ አንጻር ስህተቶችን እንኳን ብናገኝ፣ በትክክለኛው መንገድ በበሰለ መንገድ በጨዋ ደንብ መተራረብ ቢኖር ጥሩ ነው።

እኔም ብዬ ጽፌ ነበር የኛ ልጆች ታኬታ ነው ከመነዳሪ ነው አርገው የገቡት እንደዚህ ብያለሁ፣ እና ብዙ ሶፋን አድርጎበታል። እንደዚህ አይነት ነገር አለ። ካለቀም በኋላ ግን ሆነስትሊ ስፒኪንግ ግን ኳስ እንደሚያይሰው የግብጽ ቡድን በጣም ደካማ ቡድን፣ እውነቱን ነው አስቻለው፣ በጣም ደካማ ቡድን። የኢትዮጵያ ቡድን የምንፈልገውን ውጤት ባያስመዘግብ ጎል ማያገባ ቢሆንም ግን ከዚህ በፊት የነበረውን ከግብጽ ጋር ስንጫወት የነበረን እኮ ተለውጧል እኮ ባለፈው እኮ አሸንፈናቸዋል። ከዚህ ቀደም በነበረው ጨዋታ አቡበከር አግብቶ እኮ አሸንፈናቸዋል። የግብጽ መነጋገሪያ የሆነ እኛ ሁለት ነው አሸንፈናቸዋል እኮ ያንን ያስመልሱት እነሱ የመልስ ጨዋታ አስመልሰው አሁን አሸንፈናቸዋል። በዚህ ላይ በስድብ ነው የሚሸኛቸው። በደል ተመለስ የለም እኮ አንዳንዴ መሸነፈሽ ካልቀረ ደግሞ እንደዚህ ጠበብ ባለ ውጤት እውነቱን ነው ማለት አንመጣጠንም። የግብፅ ብሔሬ ቡድን ስብስብ እና እኛ የእኛ ልጆች በፍጹም አንመጣጠንም፣ ግን ብናሸንፋቸው ደስ ይለናል። ማንም ሰው ሽንፈትን አይወድም። እንግዲህ የገባኝ ነገር በኢኮኖሚ በብዙ ነገሮች እንግዲህ የምንጠብቀው እድገት የመጣው በስድቡ ነው። አንዳንድ ሰው ደግሞ በተፈጥሮ እውነቱ ነው። ሰይፎን ሃያ ዓመት የመሰደብ ልምድ ስላለው በደንብ ያውቀዋል እና አንዳንድ ሰው ያውቋል በደንብ ያውቀዋል ብዬ አስባለሁ። እና አንዳንድ ሰው በተፈጥሮ በአንድ እጁ መዶሻ በአንድ እጁ መጋዝ ይዞ የሚዞር ሰው አለ። በቃ የሆነ ነገር ካገኘህ ይመታል፣ ካልሆነ ይቆርጣል። በቃ ዝግጁነቱ ለእንደዚህ አይነት ኔጌቲቭ ኤነርጂ የተሰሩ ሰዎች አሉ። ዛ ባን ሆን አሪፍ ነው። አረ በቃ በቃ፣ ጉሩሯችን ነቃ በሚለው መሰረት የምታደምጡት ታዲያስ አዲስ ነው። በኢትዮፌ 78 ላይ መረጃ እየነገርናችሁ ለመቅዶኒያ ገቢ እየሰበሰብን ነው። ያስቻለው ፎቶ ሊለቀቅ ነው። እስኪ የዛሬ አሁን እዛ ሞሮኮ መዋኛ ዳር የተነሳው ነው እንግዲህ እሱ እንደነገረኝ ይህ ነው። እንግዲህ ፎቶሾፑ አዎ፣ ገብቷል። እስኪ ዋናው ደግሞ የዛሬ ፎቶ ይሄ ነው። ፎቶሾፑ ይሄ ነው። ኦሪጂናል ፎቶ አይተዋል። ግን እንትኗ እንት መመለስ ትችላለህ። ካፒቴኑን ያለው እንትን አድርገው ጥቁሯ አይተታል። ከዳኛው መነሳት ትችላለህ። እቺ ፓርት ግልጽ እኮ ነች። ይሄኛው እንዲዳኛውን እጃየው አዎ፣ ዜን እዚህ ጋር የተሰራው ፎቶሾፕ እዚህ ጋር የተሰሩት ፎቶሾፖች ፎቶሾፕ እንደሆነ በጣም ያስታውቃል። እዚህ ጋር የተሰሩት ነገሮች ከለሮች በሙሉ ፎቶሾፕ መሆናቸው በደም እስኪ አስቻለው እንግዲህ ዛሬ ቀደም ቆይታ አድርጎ ነበረ ከታዲያስ አዲስ ጋር ዛሬ ከሰዓት በኋላ የተነሳውን ፎቶ ምክንያቱም ቀጣይ ጨዋታ አለባቸው። መተቸት ካለበት በሌላ ነገር ቢተቻው እንደዚህ ነው እንዲነብ ይባል። እሱም ቅድም ሲናገር እንደገባኝ ጥሩ ስለሆነ ነው። ሞሳላ ማሊያ ስለዚህ እንደ በጣም የሚባለው እና እንግዲህ የዛሬ ፎቶ ነ ኳስ ተጫዋችነት እ ለሱ እንጀራው ስለሆነ ፎቶሾፕ ላይ ባለው የፊዚካል አፒሪያንስ በምንም ጉዳይ ኳስ ተጫዋች ሊሆን ይችላል። ፕሮፌሽናል ነው። አንድ ስራ አንድ ሰው በዛ ሙያ ለመኖሪያው ከሆነ መተደደር ከሆነ ፕሮፌሽናል ነው፣ እና በዛ የሰውነት ቅርጽ በምንም ሚሳብ አንድ ሰው ስፖርተኛ ሊሆን አይችልም። እንኳን የቤሬ ቡድኑ ካፒቴን አይደለም፣ ለአንድ ክለብ ለጤና ቡድን መጫወት አይችልም። እና ግልጽ ነው የተሰራው ስራ የኦሪጂናል ነው። ሌላው ምናልባት ከገንዘብ አንጻር ይህን ያህል የተከፈላቸው ምናምን የሚል ሀሳብ ብዙ ጊዜ ይነሳል። እና እኛ ከገጠምናቸው ሰዎች አንጻር የእነሱ ደግሞ ስቴድ የሚሰራ ነው። የምናሻሽለው ነገር ካለ በሆነ አጭር ጊዜ የሚመጣ ለውጥ አይደለም። ይህ ብሔራዊ ቡድን አሁን ተሰዶ ነው የሚጫወተው። ስደተኛ ብሔራዊ ቡድን ነው። የራሳችን አስበዋል። በዛ ጨዋወት ላይ አስራ ሦስተኛው ተጫዋች አስራ ሁለተኛው ተጫዋች ተመልካች ቢኖር የለም። እና እኩል አድቫንቴጅ ነው ያላቸው በነገራችን አቲቲዩድስ የአልቲቲዩዱ ጉዳይ እኮ እኛ ያለን አልቲቲዩድ ሀይ ነው አይደለ? አዲስ አበባ መጥተው እኮ ግብፆችም ሞሮኮችም የትኞቹም እኮ መጥተው እኮ እኛ ጋር መተንፈስ አይችሉም ገብተዋል። ምክንያቱም አልቲቲዩዳችን በጣም ከፍተኛ ስለሆነ የአየር አድቫንቴጅ ሁሉ አለ። አስራአምስት ደቂቃ ይጫወታሉ። ከዛ በኋላ ዲክላይን እያደረጉ ይመጣሉ። የእኛ ልጆች በነፃነት ይጫወታሉ በሜዳችን እና የደጋፊ ብቻ ሳይሆን የአልቲቲዩድ አድቫንቴጃችንንም ጭምር ነው ሉዝ እያደረግን ያለ ነው። ስለዚህ ካልሳሳትኩ ኢትዮጵያና ቦሊቪያ ናቸው በዚህ የሚታወቁት። አው አልቲቲዩድ ሁለቱ ከፍተኛ አካባቢ ስላላቸው፣ ቅድም ያለው ማለት ነው። ሞሳላህ አክብሮ ጥሩ ተከላካይ ነው ብሎ ማሊያውን የሰጠ ለኔ ነው ይህ ጥሩ መሆኔን ጊዜው ያሳያል ብሏል። ሞሳ ሞሳ ላኮ ሊያስቆጠረው ግብ እኮ ያው እንደ ቲም ነው የሚወቀሱ ብላናናል አይደለ። ግን የኛ ተጫዋቾች ነው እንጂ እኮ ሞሳ ላኮ ምንም እኮ መፍጠር አልቻለም። ትናንት የመጀመሪያውን ጎል ጊፍትን ያደረግ ነው ፓስ ለማድረግ የተሞከረው ኳስ በስተት የግብጽ ተጫዋቾች ጋር ደርሶ ነው እንዲያገኘው የተደረገው እንጂ እንደ ዲፌንስ እንደ ኦርጋናይዜሽን ስታሰቡ ግን ሞሳላ እንግሊዝ ፕሪሚየር ሊግ ላይ ቻምፒየንስ ሊግ ላይ ምናምን ያየነውን ሞሳላን ትናንት አላየንም። እና የቤት የውስጥ ችግራችን ወይ ምናምን ደብቀ አድርገን አለ አይደለ መነጋገር ብንችል ጥሩ ነው። ሌላው እሱ እንዳለው ነው። በሆነ ነገር ብቻ ለውጥ የሚመጣ አይደለም። ቴክኒካሊ ደግሞ እውቀት ያላቸው ሰዎች ቁጭ ብለው እንዲህ ቢደረግ እንዲለውጥ ሊመጣ ይችላል ማለት አለባቸው። እሱ ያለው ቅድም ምንድነው፣ ስልክ ያለው ሰው ሁሉ አስተያየት በመስጠት አንገት እያስደፋን ነው። እና በተቻለ መጠን ጥሩ እንድንሆን፣ ስህተት እንኳን ብንሳሳ ስህተቱን በስህተት አታርሙት። ትንሽ ከመስመር ያለፈ አይነት አስተያየቶች እያየሁ ነው ብሏል። ለማንኛውም እንግዲህ ያው ከሞሮኮ አስቻለው በእናንተ ጥያቄ መሰረት የዛሬ ከሰዓት በኋላ ፎቶዎቹን ልኮልናል። አያችሁት? እንዴት ነው ከኔ ጋር ትንሽ፣ እኔም ላውጣው እንዴ? ትንሽ ነው የምትበልጠዋት። ላውጣው? ትንሽ ነው የምትበልጠዋት እስኪ የዛሬ ከሰዓት ፎቶውን ትንሽ ጋብዘን እና ወደ ሌሎቹ ጉዳዮች እናውራ። ደረቱ ወጣ እኮ። ልክ የለሽም። ሳላየው ትልቅ ሚስጥር እኮ አለፍሽ። እንደ እስኪ አሳያት። ማክሲማይዝ አድርገው በቃ። ትንሽ ቆይ። እንደዚህ ይህ ነው ኦሪጂናል ፎቶ። ደህና ነው። በእንትን በአጠቃላይ እኮ እንደ ሀገር እኮ በብሔሬ ቡድኑ ውጤት እኮ ማናችንም ደስተኞች አይደለን። እንደ ሀገር ብሔሬ ቡድኑ ያስመዘገበ ውጤት ያልከው ብዙ ፋክተሮች አሉት። አዎ ከሜዳ ውጭ መጫወቱ ቅድም ያልኩ ፕሮፌሽናል የሆነ ሊግ መጫወት ሌላ ሀገር ሊግ መጫወት የሊጎቻችን ደረጃ የእግር ኳሳችን ጥራት የስቴዲሞቻችን ጥራት የብዙ ነገር የብዙ ነገር ነው፣ የከስር ጀምሮ የሚሰራው የዚህ የታዳጊ ፕሮጀክት የፕሮጀክታችን ምናምን ምናምን የለም። ውስጥ ውስጡም እኔ እንደው ስለ ኳስ ብዙ አላቅም፣ ግን የእግር ኳስ ጋዜጣኞች ሲተቹ የምሰማው ነገር አለ ኢቨን ከአስተዳደር ጋር ተይዞ ያሉ የአሰራር ክፍተቶች የኳስ ውጤቶቻችን ላይ እንደምናየው ወደኋላ እንድንቀር እና ምንድነው ሴንሲቲቭ የሚያደርገን የሚመስለኝ ኢትዮጵያ ሲባል ሁሌ ማሸነፍን ነው የምናስበው፣ ኤክስፔክት የምናደርገው እሱም ነው ለነገሩ የሚጠበቀው እና ሊሸነፉ ነው እንደሚሄዱት እሱም አለ እና እነዚህ ክፍተቶች ደግሞ ተደጋጋሚ የሆኑ የውጤት ማጣቶችን አሁን አንዴ ሁለቴ እኮ አይደለም። አብዛኛው የምንሄድባቸው ጨዋታዎች ላይ እየተሸነፍን የምንመጣባቸው ድግግሞሹ በዛ። የኛ ሀገር ሰው ደግሞ ኳስ ይወዳል በጣም። በኳስ ይደራደር በኳስ አይደራደርም፣ ኢትዮጵያዊ በጣም ውጤታ የሚሆንበት ስፖርት አትሌቲክስ ነው፣ አይደለም? አትሌቲክስና እግር ኳስን የምንሰጠው ትኩረት ግን ምንም ሳንቦሸሽ እስካወራ ነው እኩል አይደለም የምንሰጠው አንተ ናቸው። ውጤት በሌለን ጉዳይ ላይ ትኩረት እንሰ የቡድን ስራ ላይ እኮ ያለን ችግር ነው ማለት አሁን ልብ ለልብ መግባባት። አሁን እግር ኳስ የቲምወርክ ነው፣ ሩጫ ደግሞ እርግጥ እሱም ትንሽ ቲምወርክ ሊፈልግም ደግሞ ግን የግል ጥረቱ ደግሞ በዛ ያለ ነው እና እስኪ ግብጽ፣ ልብ ካለሽ ሩጫ ሞክሪ ሞክሪ። ሞክራናለች፣ አልቻለችም በግል አሁን በቡድን ከሆነ ያልተግባባ ነው እና አቤት አንድ ልብ ሆነን ቲሞርኩ ላይ በደንብ የተሰራና ችግራችንን ፈልገን ያገኘን ቀን በእኔም ልጆች ቢሆን አለቀሽም ግብፅ አይቀርም። ሁል ማናችንም አንውሻሸው በእግር ኳስ ውጤት ደስተኞች። ለማንኛውም እንግዲህ ያው ችግር እንኳን ቢኖር በበሰለ መንገድ መነጋገርን የመሰለ ነገር የለም። ዘለፋ ለውጥ አያመጣም። ግን ደስ ያለኝ እኔ ምንድነው አስ ሁን ፐርሰናል ያልወሰዱትም ይበሳጫል ምናምን ብለህ አይደለም እኮ ፐርሰናል ያልወሰዱትም ቀልድ መሆኑን ጨዋታ መሆኑን አስበውበታል፣ አይተውታል፣ ማሳያም ልከውልናል። ጥሩ ነገሩ እሱ።